የማዕከላዊ ኢትዮጵያ ክልል ዋና ኦዲተር መስሪያ ቤት በኦዲት ወቅት በሚያጋጥሙ ችግሮች ዙሪያ ከምክር ቤት ቋሚ ኮሚቴዎች የዞንና ልዩ ወረዳ አፈጉባኤዎችና የከፍተኛ ፍርድ ቤት አመራሮች በተገኙበት በቡታጀራ ከተማ ውይይት ተካሂዷል። በውይይቱ ንግግር ያደረጉት የክልሉ ዋና ኦዲተር መስሪያ ቤት ዋና ኦዲተር ፈዲላ አደም መስሪያ ቤቱ የተቋቋመበት ዋና ዓላማ የመንግስትና የህዝብ ሀብትን ከብክነት በማዳን ለታለመለት አላማ መዋሉን ማረጋገጥ መሆኑን ጠቁመዋል። ተቋሙ ስራውን በብቃት ለማከናወን እንዳይችል ተግዳሮት የሆኑ ጉዳዮችንም አብራርተዋል። አንዳንድ ቦታ ላይ ለኦዲቶች ለኦዲተሮች አስፈላጊውን ሰነድ በጊዜ አለመስጠት አስፈላጊውን ቢሮ ያለ ማዘጋጀት ለኦዲት ግኝቶችም ጭምር እነዚህ ግኝቶች ከአዋጁ አንጻር ያስጠይቁናል ብሎ ትኩረት ሰጥቶ ከመስራት አንጻር እንደገና ደግሞ በተገኙ ግኝቶች ላይ ደግሞ በተባለው ጊዜ ግብረ መልስ ከመስጠትም ጋር ተያይዞ እስካሁን ባየናቸው ችግሮች ናቸው ያሉት። ግብረ መልስ አይሰጥም። ኦዲቱ ይደግፈናል፣ ኦዲቱ የእኛን ችግር ለማሻሻል ለማሳለጥ ነው የሚመጣው ከማለት ይልቅ በተጠያቂነት ላይ ያተኩራል። ስተት ይፈልጋል የሚል ነገር አለ። ግንዛቤው ከጊዜ ወደ ጊዜ እየተሻሻለ ቢሆንም አሁንም ድረስ ግን እነዚህ እነዚህ በስራችን ላይ አንኳር ችግሮች ናቸው ብለን ያወጣናቸው እነዚህ ናቸው። በተለያዩ የኦዲት ግኝቶች የተረጋገጡና የተለዩ ችግሮች ከመቅረፍ አኳያ የመስሪያ ቤቱ ጥረት ብቻ በቂ አይደለም የሚሉት ዋና ኦዲተሯ የሌሎች ባለድርሻ አካላት ቅንጅት አስፈላጊ ስለመሆኑ አንስተዋል። በዋናነት ግን ከማስጠየቅ አንጻር ያው ኦዲት ተጠሪነቱ ለምክር ቤት ነው፣ አስፈጻሚም ተጠሪነቱ ለምክር ቤት ነው። ምክር ቤቶች ጉልህን ድርሻ ይዛሉ። የቀረቡትን ነገሮች ደግሞ ወደ የመጨረሻ ውሳኔ ከመስጠት አንጻር የፍትህ አካላት፣ ፍርድ ቤቶች፣ የእኛም ሚና በትልቁ ሆኖ እነዚህ እነዚህ አካላት በዋናነት ጉልህ ድርሻ ይወስዳሉ ብለን እንወስዳለን። ከተመርማሪ በተጨማሪ ማለት ሰው እስካሁን ባለን ነገር ተጠያቂነት እስካልሰፈነ ጊዜ ድረስ በየአመቱ ኦዲት እየተደረገ ነገም ተመሳሳይ ነገር ቢመጣ ተጠያቂነት አይኖርም፣ በሚል ችላባይነቱ እየሰፋ ይሄዳልና እነኛ አካላት በበላይነት ሁሉም ሰው ለመንግስት አሰራር ትክክለኛነት ሁሉም ሰው ኃላፊነቱን መወጣት አለበት። በበላይነት ግን አሁን የጠቀስኳቸው ዋና ኦዲት ምክር ቤቶች የፍትህ አካላት በበላይነት የጉልህ ድርሻ እያንዳንዱ ተቋም ለኦዲት መስሪያ ቤት ባለሙያዎች አስፈላጊውን ትብብር ሊያደርግ ይገባል ያሉት ደግሞ የማዕከላዊ ኢትዮጵያ ክልል ምክር ቤት ምክትል አፈ ጉባኤ ወይዘሮ መነቴ ሙንዲኖ ናቸው። የኦዲት ግብረ ኃይል ተቋቁሞ እየተሰራ ስለመሆኑ የጠቆሙት ምክትል አፈ ጉባኤዋ የሁሉም ቢሮ ኃላፊዎች የግብረ ኃይሉ አባል በመሆናቸው ኃላፊነታቸው በአግባቡ ሊወጡ እንደሚገባ አሳስበዋል። ማስረጃና መረጃ የማያቀርቡ ተቋማትን በደንብ አድርጎ ተጠያቂ ማድረግ መቻል አለባቸው። እዛ ጋር ማድበስበስ ነገሮች አሉ። ለዛ ነው ችግሩ ሳይኖር ስለቀራ አይደለም ወደ ፍርድ ቤት ቀርቦ ተጠያቂነት ማይመጣው ይህ መጃለም ነገር አለ። ችግሩ ጠርቶ እንዳይወጣ የመፈለግ ችግሮች አሉና ማስረጃና መረጃን ጊዜውን ጠብቆ ከመስጠት ለኦዲት ክፍት ሆኖ ያሉ ነገሮችን ኦዲት ይደረግ ይደረግልኝ እኔም ከልዳን መስሪያ ቤቴም ለቀጣይ ንጹ ሆኖ ይቅረብ ከሚል አንጻር ያሉ ጉለቶችን በቀጣይም እንደኛ ምክር ቤት ከክፍተት አንጻር የለየናቸው ነገሮች እነዚህ ስለሆኑ በደንብ አርገን ይዘን ኦዲት ግብረ ሀይሉ እየሰራ እያመጡ ያሉ ለውጦች አሉ። እጅግ በጣም ብዙ የመንግስት ሀብቶች እየተመለሱ ያለበት ሂደት ይችላል ወዲት ግብረ ኃይሉ ተቋቁሞ ተቋቁሙ በአፈጉባኤዎች መመራት መማራት ከጀመረ ጀምሮ ማለት ከተጠያቂነት አንጻር ግን የሚቀሩ ነገሮች አሉ። የማዕከላዊ ኢትዮጵያ ክልል ከፍተኛ ፍርድ ቤት ፕሬዝደንት አቶ ኤርሲኖ አቡሬ ክስ ተመስርቶ ለፍርድ ቤቶች ሲደርስ ፈጣንና ቀልጣፋ ውሳኔ ለመስጠት መረጃና ማስረጃዎች ተሟልተው መቅረብ አለባቸው ብለዋል። ይህ ሳይሆን ሲቀር በፍርድ ቤቶች ውሳኔ አሰጣጥ ላይም አሉታዊ ተጽዕኖ እንዳያሳደር በትብብር መሰራት አለበት ብለዋል። በለውና በዛሬ ቀጠሮ ተከሳሾችና የተከሳሽ ቤተሰብ እና ብዙ ችሎት ታዳሚ ለቀጠሮ ለምን እንደተቀጠረ ይታወቃል። ኦዲተሩ ለዚያ ለተጠቀው ምላሽ የማይሰጥ ከሆነ የፍርድ ቤት ገለልተኝነትን፣ ምክንያቱም እዛ ምላሹ ካልተሰጠም በመዝገቡ ዳኛ ሲመዘግብ በቂና አሳማኝ ምክንያት ሲኖር ነው ቀጠሮ የሚቀይረው። ስለዚህ ኦዲት መስሪያ ቤቱ ምላሽ የማይሰጥ ከሆነ እዚህ ጋር በአሰራር ላይ የፍርድ ቤት የገለልተኝነትን ጥያቄ ስለሚያስነሳ እንግዲህ ሁላችንም ኦዲት መስሪያ ቤት የሚሆን ፍርድ ቤት የሚሆን ምክር ቤት የሚሰራው የህዝብን መብትና ጥቅም ለማስከበር የሚሰራ ተቋማት እንደመሆኑ መጠር እንግዲህ ተቀናጅቶ መስራቱ ወሳኝነት አለው። በውይይቱ የመስሪያ ቤቱ ስልጣንና ኃላፊነት፣ የተመርማሪ ተቋማት ግዴታዎች፣ የኦዲት አይነት እንዲሁም በኦዲት ወቅት በሚያጋጥሙ ችግሮች ዙሪያ በተሳታፊዎች ሰፊ ውይይት ተካሂዷል።